እንግዳችን ሼህ ሁሴን በሺር መሀመድ ይባላሉ። ከኛ ጋር አጠር ያለ ቆይታ እናደርጋለን። 1ሺህ 446ኛውን የዒድ አል ዓድሃ አረፋ በዓልን ምክንያት በማድረግ ነው። ቀደም ብለን እንግዲህ ወደ ስልጤ ጎራ ብለን እንዴት ይዘጋጃል፣ ሴቶች እንዴት ነበር የሚሰናዱት የሚለውን ነገር ሰፋ ባለ መልኩ ሊያ አስቃኝታን ተመልሰናል። እንደው የመነሻ ጥያቄያችን እናደርገው ሼህ፣ በአረፋ የሚከናወኑ ሃይማኖታዊ ስርዓቶች ምን ምንድን ናቸው የሚለውን እናንሳና እንጀምር። መልካም አልሐምዱሊላ ረብልዓለሚን ለ ለም ነቢና ሙሐመድ ወአለ ወሰለም እንግዲህ የሰው ልጅ በባህሪው ስልቹ ነው የተወሰኑ ቀናትና ወራቶችን በስራ ከተወጠረ በኋላ አእምሮ ይዝላል የተለየ ነገርም ያስባል ይፈልጋልም ከዚህ አንጻር አማኝ የሆነ አካልም ቢሆን ሁልጊዜ ከፈጣሪው ጋር ያለው ትስስርና አንድነቱ ቀጣይ ነው ተብሎ ቢታሰብም አንዳንዴ ደግሞ ሰው በመሆኑ እንዲሁ ዘና ፈታ የሚልበትን አጋጣሚ ይፈልጋል። ከዚህ አንጻር በኢስላም አስተምሮት አካባቢ ላይ በአመት ቢያንስ ሁለት በዓሎች በብሔራዊ ደረጃ ደግሞ ሶስት በዓሎች አሉ ኢትዮጵያ ውስጥ። ከነዚህ በዓላቶች አንዱ ኢደል አድሃ ወይም በተለምዶ አጠራር ወይም በዘልማድ አጠራር አረፋ እያን የምንጠራው በዓል ነው። ይሄ በዓል ሰዎች በሃይማኖታዊ ስራም ቢሆን ተወጥረው እሳቢያቸው መንፈሳዊ እና መለኮታዊ ትእዛዞችን ከመፈጸምና ከማከናወን ባሻገርም ሰውሳዊነታቸውና ስጋዊ ፍላጎታቸውንም ጭምር እንዲያረኩ የሚፈቀድበት አጋጣሚ ነው ብሎ መውሰድ ይቻላል። ከዚህ አንጻር አረፋ ላይ ሰዎች ረመዳን ወር ከተጾመ በኋላ የሐጅ ወራቶች ሶስት ወራቶች ናቸው ተብሎ ነው በቁርአን የሚጠቀሰው። አልሐጁ አሹሩን ማዕሉማት ይላል። የሐጅ ወራቶች የታወቁ ወራቶች ናቸው። ከረመዳን ረመዳን ጾሙን ካከናወንና ካጠናቀቅነው በኋላ ሰዎች የሐጅን ስርዓት ማሰብም በጉዳዩ ላይም መንቀሳቀስ እንዲችሉ የተፈቀደበት አጋጣሚ አለ። ስለዚህ ሐጅን ለማድረግ ደግሞ የሚያስፈልገው ቅድመ ዝግጅቱ ኢትዮጵያ ላይ ከተከናወነ በኋላ ሁሉም ሰው የሚተመውና የሚጎርፈው ወደ ተቀደሰችው ከተማ መካ ወደሚባለው ነው የሚሄደው። መካ ከሄዱ በኋላ ቀድሞ እዛ አካባቢ ከትሙና አንዳንዶቹ ከመካ በ4 ኪሎ በ400 ኪሎ ሜትር ወይም ከዛም ትንሽ ጨምር ያደረገ ከተማ ነቢዩ አለይሂ ሰላም መጨረሻ ላይ ሄደው እልፈተ ሞታቸውም እዛ አካባቢ የተከናወነ መዲና የምትባል ከተማለች። እዛ ሄደው የሚቆዩና አምልኮታዊ ስርዓቱን እያከናወኑ የሚቆዩ ምእመናኖች አሉ፣ ኢትዮጵያውያኖችም ሌሎችም። ምክንያቱም ወደዛ አካባቢ የሚሄዱ ኢትዮጵያ ብቻ ሳይሆኑ ከሩቅ ምስራቅ ጭምር ያሉ ሙስሊሞችና አማኞች ናቸው የሚወጡት፣ እና በሚሊዮን የሚቆጠር ሰው ነው ወደዛ የሚመጣው። ይህን ካደረጉ በኋላ ሮብ ዕለት ሮብ ዕለት ትናንትና ማለት ነው ወደ ሚና ወደሚባለው ከዋናው ከተማ ከመካ ከሚባለው ምን ያህል ኪሎ ሜትር እንደሆነ በትክክል አላውቀውም። ከዛ ረቀው እዛ ያድራሉ። እዛ አካባቢ ላይ ድንኳኖች ይደኮናሉ። በጣም በሰፊው ይደኮና። ሁሉም ሀገር የራሱ የሆነ ድንኳኖች አሉት፣ የሚሰፍርበትና የሚያድርበት። እዛ ሄደው ካደሩ በኋላ ጧት ላይ ተነስተው ወደ አረፋ የሚባለው ተራራ ይጎርፋሉ። ሁሎችም እዛ አካባቢ ላይ ከሄዱ በኋላ አረፋ ተራራ ዙሪያ እዛም አካባቢ ላይ ድንኳኖች አሉ። ምክንያቱም የአየሩ ባህሪ በጣም ሞቃታማ ምናልባትም ትንሹ የሚባለው ሰላሳ ስምንትና አርባ ነው። እንደኛ 28 12 እንዳይመስልህ። ያንን ሙቀት ለመከላከልም ሲባል በምእመናኖች ላይ ምናልባት የልብ ድካም ያላቸው ያለባቸው ሰዎች ለሞት አደጋ እንዳይጋለጡ ክልካ እንትኖች ጥበቃዎች ይካሄዳሉ። ዛሬ ደግሞ ዛሬ ዛሬ ላይ አረፋ የሚባለው ተራራ ላይ ይውሉና ሁሉም ምእመናን ሲጸልዩ ዱዓ ሲያደርጉ ይቆዩና ተመልሰው ፀሐይ ከጠለቀች በኋላ ደግሞ ወደ ሙዝደሊፋ ወደሚባለው ይመጣሉ። ሙዝደሊፋ ያድራሉ። ሙዝደሊፋ ካደሩ በኋላ ጠዋት ላይ ፈጅር የሚባለውን ሰላት ከሰገዱ በኋላ ተመልሰው ወደ ነበሩበት ሮብለት ወደ ሰፈሩበት ቦታ ተመልሰው ይመጡና ሌሎች የእምነቱ አካል የሆኑ ሥርዓቶች አሉ። ድንጋይ እና ጠጠር የመወርወር ሰይጣንን ከነቢዩላህ ኢብራሂም ጋር በተያያዘ ለጋሲውን ከማስቀጠል አኳያ የሚሰሩ ስራዎችን ከሰሩ በኋላ ተመልሰው ወደ እርዳቸው ይሄዳሉ። እዛ አካባቢ ያሉ ሰዎች እርዱ ሀዲስ ይባል አዲ ተብሎ ስሙ ሲሰየም እኛ አካባቢ ላይ ደግሞ ሀጅ ያልሄዱ ሰዎች ደግሞ ውድሕያ በማለት እርዳቸውን ነገ ላይ ያርዳሉ ማለት ነው። ነገ ሰላታቸውን ከሰገዱ በኋላ እርዱን አርደው የቤተሰብን አባል ከተሰበሰቡ በኋላ ከሩቅም ከቅርብም ያለው እንዲሁ ከሃይማኖቱ ድባብ ሳይወጣ ጨዋታዎችን እየተጫወቱ ቅድም ባየነው መልኩ ስጋዎችን ተዘጋጅተው ከቤት ስጋ ቁጭ ብሎ ዘመድ አዝማድ በጋራ ሆኖ የሚደሰቱበት አጋጣሚ ይሆናል ማለት ነው። መልካም፣ ያው በርካታ የእስልምና እምነት ተከታዮች በሕይወታቸው ማሳካት ከሚፈልጓቸው ነገሮች አንዱ እንግዲህ ወደ ሀጅ ማድረግ ነው። ለምንድን ነው በተለይ በአረፋ ጊዜ ሀጅ የሚደረገው? ከዛ ጋር በተያያዘ ደግሞ በተለይ የአረፋ በዓል ከሌሎች በዓላት በተለየ የመታዘዝ በዓልም ነው እና እስኪ ስለሱ ይንገሩ። እውነት ነው። እንግዲህ አረፋ የሚባለው ዛሬ ነው ቀኑ ዛሬ ነው። በተለምዶ ግን በዓሉንም አረፋ እንለዋለን እኛ። በዓሉ ዒድ አል ዓድሃ ነው የሚባለው አረፋ የምንለው ግን ዛሬ ነው። ለምንድን ነው ዛሬ አረፋ የምንለው? ሁሉም ምዕመናን ወደዛ ተራራ የሚሄድበት አጋጣሚ እና በተለየ መልኩ ትኩረት ሰጥቶ የሚጸልይበት የሚዋደቅበት ለጌታው የሚያጎበድድበት የሚሰግድበት አጋጣሚ ነው። ቀኑን ሙሉ ነው እዛ የሚውሉት። ነቢዩ ዐለይሂ ሰላቱ ወሰላም እዛ አካባቢ ላይ ሂደው በግመላቸው ላይ ቁጭ ብለው ምዕመናኑን በማስተማር እና አቅጣጫ በመስጠት ያሳለፉበት አጋጣሚ ነበር እና እዚህ ጋር እኔ ቁም ያለሁ ሁሉም በዚህ ዙሪያ ያለው መቆሚያ ስለሆነ እናንተም የትም ቦታ ላይ ቁማችሁ መጸለይ የምትችሉና የሐጅን ስርዓት ማድረግ የምትችሉ መሆኑን ላበሰረ ወዳለሁ ብለዋል። የአረፋና የሐጅ ጉዳይ የተፈጠረው ከነቢይላህ ኢብራሂም ወይም አብርሃም እያን በሀገራችን ሌሎች የእምነት ተከታዮች የሚጠሩት ታላቁ ነቢይ ቤቱን ከሰሩ በኋላ አሁን ከዕባ እያን የምንጠራውን ጥሪ ተጣራ አላቸው። አዚም ፊናስ የእቱከ ሪጃልን ወአላ ኩሊ ሚር ሚንኩሊ ፈጅን አሚቅ ቤቱን ከሰራህ በኋላ ተጣራ ለሰው ልጅ በሙሉ ይህም ቤት መጥተው እንዲጎበኙ ጥሪ አድርግ። ሁሎችም ጥሪውን የሰሙና ምላሽ የሰጡ ሰዎች በሙሉ ከየትኛውም የዓለም ማዕዘናት መጥተው ይሄን ቤት ይጎበኛሉ። ጥሪው ምናልባት በተወሰነ ስፔስ ላይ ሊቀር ይችላል። ግን በመንፈሳዊ በጌታ ኃይልና ፍቃድ ደግሞ ሁሉም ጆሮ ላይ መድረስ የሚችልበትን አጋጣሚ በመለኮታዊ ትዕዛዝ በተአምር የሚደርስበትን ነገር ተደርጎ ተወሰነ። ከዛ በኋላ ሁሉም ምእመናን አቅመ ደም፣ አቅመ ህዋን እና የገንዘብ አቅም፣ የጉልበት አቅም፣ የአስተሳሰብ አቅም ያለው ሁሉ ወደዛ እንዲሄድ ተወሰነበት ማለት ነው። ስለዚህ አቅም ያለው ሁሉ ወደዛ ይሄዳል። ለምንድን ነው የሚሄደው ሲባል የነቢዩ ላህ ኢብራሂም ትእዛዝ ከማክበር አኳያና መለኮታዊ ምላሽ ከመስጠት የተወሰደ መለኮታዊ ሃይማኖታዊ ተግባር ነው ማለት ነው። በሌላ መንገድ ስናየው የትእዛዝ ጉዳይን ስናይ ነቢዩላህ ኢብራሂም ልጃቸውን በስተርጅና ያገኙትን ልጅ እሳቸው ራሳቸው በቃላቸው አላህ እንደነገረን በስተርጅና ልጅ ስለሰጠኝ ያዕቆብንም፣ እስማኤልንም ምስጋና ለጌታው ይገባ ብለው ያመሰግኑበት አጋጣሚ እንደነበረ ቁርአን ይናገራል። ይሄ ምናልባት አንዳንዶቹ ዘጠና ከሆኑ በኋላ አንዳንዶቹ ደግሞ የታሪክ ተመራማሪዎች መቶ ዓመት ከሞሉ በኋላ ነው ልጅ ያገኙት ይላሉ። ሰው በስተርጅና ያገኘውን ልጅ በጣም በጉጉትና በስስት ነው የሚያየው፣ እድገቱን በዛ ልክ ነው የሚከታተለው። ነገር ግን ለጌታ ፍጹም ታዛዥ በመሆናቸው ነቢላ ኢብራሂም ይህን ልጅ እንዲያርዱት በመናባቸው በተደጋጋሚ ማየት ጀመሩ። ስለዚህ እኔ በተደጋጋሚ በህልሜ አንተን ሳርድ እያየሁ ነውና አንተስ ምን ትላለህ? በሚል ልጃቸውን ሲጠይቁ ልጃቸው ደግሞ አንደኛ የአባትነትን ትዛዝ በመቀበል አኳያ ይፈዓል አሏቸው። ስራ ሁለተኛ ደግሞ ጌታን የጌታቸውን ትዛዝም የነቢላ ኢብራሂም ጌታ ትዛዝንም ከመቀበልና ከመተግበር አኳያም የጌታንም ትዛዝ ፈጽም የአንተንም ትዛዝ ለመቀበል ዝግጁ ነኝ። እስከ መታደድና መስዋዕት እስከ መክፈል ድረስ ትዛዝህን ለመቀበል ዝግጁ ነኝ። ያለምንም ማመንታትና ያለምንም ማቅማማት እና መበሳጨት፣ ለምንድን ነው የምታርደኝ? በሽምግልና ነው ያገኘኝ፣ መንከባከብ ሲገባ ልድረኝ፣ ልኩለኝ ሲገባ፣ ወግ ማረጌን ልታይ ሲገባ የሚል አታካራ ውስጥ ሳልገባ፣ እንዲያውም ሰተጂዱኒ ኢንሻአላህ ሚነ ሳቢሪን፣ ከሚታገሱ ሰዎች፣ ችግሮችን በብቃትና በጽናት ተቋቁመው ከሚሻገሩ ሰዎች ሁነኝ ሁኜ ታገኘኛለህ በሚል በጥሩ አንደበት ገለጹላቸው። እነዚህ ሁለቱ አንደኛ ነቢዩላህ ኢብራሂም ለጌታቸው ምን ያህል ቀናይነት ታዛዥ መሆናቸውን ልጅ መሰዋት ሌላ ሰው ሲገልብህ እኮ እስከ መጨረሻው ድረስ መስዋት ከፍለህ ትበቀላለህ ደመላሽ ትሆናለህ። ነገር ግን ደግሞ በስተርጅና ያገኘውን ልጅ ፈለማ በለገ ሳዕየ መዓሁ ሳዕየ ነው የሚለው አብሯቸው እንቅስቃሴ ማድረግና ማገዝ ሲጀምር ነው ያኔ ደግሞ ረዳው የተባሉት ይህን ሁሉ ነገር አልፈው ወደ ማረድ መምጣት ለጌታ ያላቸው ታዛዥነትን በግልጽ በማያሻማ መልኩ የሚያሳይ ሲሆን ልጅ ደግሞ ለአባቱ ምን ያህል ታዛዥ እንደሆነ እስከ መስዋዕትነት ድረስ። ዛሬ አንዳንዶቻችን ቤተሰቦቻችን አጋጣሚ ለመጠየቅ ቧ ሲመጡ ትዳሪ ሊበጠብጠው ነው ትዳሪ ልትበጠብጣን ነው በሚል አተካራ ፈጥረን አባትና እናትን የምናስቀይም ብዙ አለን። ብዙዎቹ ጥሩ መሆናችን የሚታወቅ ቢሆንም ማለት ነው እና ያ ነው እንግዲህ መገለጫው። ከዛ በኋላ አላህ ተባረከ ወተዓላ ደግሞ የእሳቸውን ቀናነትና የልብ ታዛዥነትን በማየት ሌላ መስዋዕትነት የሚሆን በግ እንዲመጣላቸው ተደርጎ በጣም ትልቅ በግ ያን ነገር እንዲያርዱት ተደረገ። ያን ለጋሴ ለማስቀጠል ይሄው እስካሁን ድረስ ሺህ ዓመታት ዘልቆ የመጣን ሀሳብ እና ለጋሴ እያስቀጠል እንገኛለን ማለት ነው። መልካም። በጣም እጅግ አድርገን ነው የምናመሰግነው ስለ ሀሳቦትም ስለ ጊዜዎትም። ሼህ ሁሴን በሽር መሀመድ እዚህ ስቱዲያችን ተገኝተው ስለ ዒድ አል ዓድሃ አረፋ በዓል ስለሰጡን ሀሳቦች በጣም እናመሰግናለን እኔ